በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? የአምላካችን የእግዚአብሔር ጸጋ ከሁላችን ጋር ጸንታ ትኑር። ትምህርታችንን መምህረ ጽድቅ ጌታችን ኢየሱስ ክርስቶስ በቃልነቱ ያስተምረን ዘንድ መልካም ፈቃዱ ይሁን፣ አሜን። በዛሬ ዕለት ላካፍላችሁ ያመጣውላችሁ ጥያቄ ቢኖር ይቅርታ ማድረግ ከብዷችሁ ያውቃል የበደላችሁን ሰው በእናንተ ላይ ክፋት ያደረገባችሁን ሰው ክፋቱንም የሰውየውንም በደል መርሳት ከብዷችሁ፣ ይቅርታ ለማድረግ ልባችሁ ከብዶባችሁ ያውቃል። ዛሬ ይቅርታ ማድረግ ለምን ይከብደናል በሚል ርዕስ ስለ ይቅርታ እንማራለን። እግዚአብሔር አምላካችን ደግሞ የበደልናቸውንም ይቅር እንደምንል እሱ ይቅር ይለን ዘንድ በጎ የሆነውን ፍቃድ ለሁላችን ይስጠን። እግዚአብሔር አምላካችን ደግሞ በትምህርታችን ይቅርታ የምናደርግበትን ልብ ይሰጠን ዘንድ መልካም ፍቃድ ይሁን። ከቃሉ ትርጓሜ ስንነሳ ይቅርታ ማለት ምን ማለት ነው የሚለውን እናንሳ። በመጀመሪያ ይቅርታ ማለት ምን ማለት ነው የሚለውን ከማስረዳታችን በፊት ይቅርታ ማለት ምን አይደለም የሚለውን ለማስረዳት እንሞክር። ይቅርታ ማለት የሰዎችን በደል መርሳት ማለት አይደለም። ይቅርታ ማለት የሰዎችን በደል መርሳት አይደለም። ይቅርታ ማለት የሰዎችን በደል መቻል አይደለም። ይቅርታ ማለት አሁንም የሰዎችን በደል መቻል ማለት አይደለም። ይልቁንስ ይቅርታ ማለት የሰዎችን በደል መተው ነው። ይህ ማለት የምንሸከምበት አቅም ሰዎች እኛ ለሚያደርጉት የኃጢአት የበደል ብዛት ሲከማች፣ በውስጣችን ያለው የትዕግስት መጠን ሲያልቅ፣ በቃ እንደውም ከዚህ በላይ አልታገስም፣ መቶ ጊዜ ታግሻለሁ፣ ከአሁኑ በኋላ የምታገስበት አቅም የለኝም እንላለን። ብዙዎቻችን ትግስቴ ያለቀ ነው እንላለን። ይህ የሚያሳየው ሰዎች ሲበድሉን እንደምንችላቸው እንጂ እንደማንተውላቸው ነው። በሌላው ጊዜ ደግሞ አንዳንድ ሰዎች ሲበድሉን፣ ክፉ ሲያደርጉብን ያንን አንዱን ክፋት ያንን አንዱን በደል ደጋግመው በሕይወታችን ሲያደርጉ በደላቸውን እንረሳዋለን እንጂ እየተውን እንዳልሆነ ይነግረናል። መርሳታችን እኛን ስለማይለውጠን ነገር ግን ተመልሰን የምንበደልበት ቦታ ላይ ስለሚያቆመን፣ ኃጢአት ወይም የሰዎችን በደል በኛ ሕይወት ላይ ለሚያደርጉብን የትኛውንም ክፋት እንደምንረሳላቸው ያመላክታል። በደልን መተው ማለት ከቃሉ ተነስተን ለማብራራት ስንሞክር ሰዎች በሕይወታችን ላይ የሚያደርጉትን ክፋት ባንረሳው እንኳን ሰዎች በሕይወታችን ላይ የሚያደርጉት ክፋት መሸከም የማንችለው ቢሆን እንኳን ለእነሱ ካለን ፍቅር የተነሳ ኃጢአታቸውን በደላቸውን በእኛ ላደረጉትን ክፋት መተው ማለት ነው። ይህ ግንኙነትን ለማስቀጠል ያለን ብቸኛ መንገድ ነው። በመጽሐፍም ተገልጦልን እንደምናይ የይቅርታ ምንጭ በመጀመሪያ እኛ ሳንሆን እግዚአብሔር ነው። እግዚአብሔር ይቅር ስላለን እኛ ደግሞ ሌሎችን ይቅር እንድንል ታዘናል። እግዚአብሔር እንዴት ነው ይቅር ያለን ስንል ኃጢአታችንን ችሎልን አይደለም። እግዚአብሔር በእርግጥ እኛን ችሎናል፣ ኃጢአታችንን ግን አልቻለውም። ኃጢአታችንን ችሎት ወይም ኃጢአታችንን ረስቶት ሳይሆን ኃጢአታችንን ትቶልን ወይም ትቶት ነው። ይህንን ቅዱስ ሐዋርያው ጳውሎስ በሮሜ መጽሐፍ ምዕራፍ 3 ከቁጥር 23 ጀምሮ ያለው ክፍል ሲያብራራ ሁሉ ኃጢአትን ሠርተዋልና የእግዚአብሔር ክብር ጎድሏቸዋል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 የቃሉ ባለቤት እግዚአብሔር አምላካችን ስሙ ይክበር ይመስገን። ጌታችን ኢየሱስ ክርስቶስ የበደላችንን ስሬት ሲሰጠን እግዚአብሔር አምላካችን በእኛ ላይ የነበረውን ሐዘን በኃጢአታችን ላይ የነበረውን ቁጣ እንደተወልን መጽሐፍ ይነግረናል። ይህም የሚናገረው እኛን ስለማጽደቅ ኃጢአትን ምን ስለማድረግ ነው የሚለን? ስለ መተው ነው የሚለን። ስለዚህ እግዚአብሔር ኃጢአታችንን እንደተወልን ቅዱስ ሐዋርያው ጳውሎስ በዚህ መልእክቱ ላይ ያስረዳናል። ደግሞ ከትንቢተ ኢሳያስ ምዕራፍ 43 ከቁጥር 25 ላይ ያለውን ቃል ስናነሳ ምዕራፍ 43 ቁጥር 25 ላይ እንዲህ ይለናል፣ መተላለፍህን፣ ማለትም በእግዚአብሔር ላይ ያደረግነውን በደል የእግዚአብሔርን ሕግ መጣሳችንን፣ ስለ እኔ ስል እግዚአብሔር፣ ስለ እኔ እያለ ስለ ራሱ ጽድቅ ይናገራል። ስለ እኔ ስል የምደመስስ እኔ ነኝ፣ ኃጢአትንም አላስብም ይላል። ኃጢአትን አለማሰብ ማለት እግዚአብሔር አምላካችን ስለ ራሱ ሲል ለእኛ ያደረገውን ኃጢአታችንን መርሳት ሳይሆን መተው ያስረዳናል። እና እግዚአብሔር የሚረሳ ዝንጋይ ልቦና አይደለም ያለው። ነገር ግን ኃጢአታችንን ይተውልናል። ስለምን? ስለራሱ ጽድቅ ሲል ኢሳያስ ነቢየ እግዚአብሔር ኢሳያስ ይህንን ክፍል ያስረዳን ወደፊት በክርስቶስ በኩል ስለሚደረገው ማለትም ዓለምን ከራሱ ጋር ስለሚያስታርቅበት አንድያ ልጁ ይሄ ክፍል እያብራራ መተላለፍን ስለ እኔ ስል እተውልሃለሁ ይለናል። ኃጢአትን መተው፣ በደልን መተው እግዚአብሔር ካስተማረን ደግሞ እኛ ልጆቹ ደግሞ እርስ በርሳችን ይቅርታን ልናደርግ ይገባናል። ይሄ ደግሞ መጽሐፍ ቅዱስ አስተምሮ ነው። ጌታችን ጋር ደቀ መዛሙርቱ ቀርበው ጌታ ሆይ እንደምን እንጸልይ ብለው ሲጠይቁት በማቴዎስ ወንጌል ምዕራፍ 6 ቁጥር 12 ጀምሮ የሚያስረዳቸው ክፍል አለ። እኛም የበደሉንን ይቅር እንደምንል አቤቱ አንተም ኃጢአታችንን፣ በደላችንን ይቅር በለን ብለን ጸሎት እናድርጋለን። አባታችን ሆይ ብለን በምንጸልየው ጸሎት ውስጥ በደላችንን ይቅር በለን ብለን እግዚአብሔርን የንስሐ የይቅርታ ጸሎት እንጠይቋለን። እግዚአብሔር አንድ ጥያቄ መልሶ ይጠይቀናል። ምን ያህል ይቅር ልበላችሁ ይለናል። ጌታችንን ና አምላካችን መምህረ ጽድቅ ኢየሱስ ክርስቶስ ምን ያህል ይቅር እንባል ዘንድ እንድንለምን እንድንጠይቅ ሲያስረዳን በደላችንን ይቅር በለን ምን ያህል እኛም የበደሉንን ይቅር እንደምንል ብሎ ያስቀምጥብናል። የበደሉንን ይቅር ማለት ሳንፈልግ በደል ያደረሱብንን ሰዎች ይቅርታ ሳናደርግላቸው ከእግዚአብሔር ይቅርታና ምህረት ልናገኝ አንችልም። እግዚአብሔር ይቅር የሚለን ሌሎችን ይቅር ለማለት በወደደው ልባችን ያህል ነው። አምላካችን በምህረቱ ባለጠጋ ነው። እውነት ነው። እግዚአብሔር አምላካችን ለእኛ ከምህረቱ ከባህሪው የተነሳ ይቅርታን ያደርግልናል። እውነት ነው። ነገር ግን ባልንጀራን እንደራስ ራስ ውደድ የምትለው ህግ፣ ጸንታ የምትኖር ህግ በመሆኗ እግዚአብሔር አምላካችን በአባታችን ወይ ብለን በምንጸልየው የዘወትር ጸሎታችን ውስጥ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል ብሎ ያስተምረናል። ስለዚህ ጌታችን በሌላ ክፍል ደግሞ በማቴዎስ ወንጌል ምዕራፍ 18 ከቁጥር 23 ጀምሮ ያለውን ታሪክ ደግሞ ለማስታወስ ስንሞክር መንግስተ ሰማያት ባሮቹን ሊቆጣጠር የወጣን ሰው ትመስላለች። ከባሮቹ መካከል እልፍ መክሊት እዳ የነበረበት ሰው ወደ እርሱ አመጡለት ይለናል። ያም ሰው ያለውን ነገር በሙሉ ሚስቱን፣ ልጆቹን፣ ያለውን ሀብት በሙሉ ሽጦ መክሊቱን ወይም የነበረበትን እዳ እንዲከፍል ያ ባሪያ ይታዘዛል። የታዘዘው ባሪያ የሚከፍለው ገንዘብ ስላልነበረው ወደ ጌታው ቀርቦ አዝኖ ምህረትን እና ይቅርታን ይለምነዋል። ጌታው ከልመነው የተነሳ ራርቶለት ይቅርታን ያደርግለታል። ይህ ባሪያ የነበረበት ዕዳ ሲሰረዝለት፣ ከነበረበት ዕዳ ነፃ ሲወጣ በጣም በደስታ ወደ ቤቱ ሄድና ደግሞ ከሱ ስር የነበሩ ሌሎች ባሮች የነበረባቸውን ዕዳ መመርመር ይጀምራል። አስቀጥሎም ደግሞ አንድ ባሪያ፣ ያ ይቅርታ ያገኘው ባሪያ ላይ ዕዳ እንደነበረበት ያይና እርሱን ያስጨንቀዋል። እና ሲያስጨንቀው ዕዳህን ካልከፈልክ ብሎ ግድ ሲለው የእሱ ጓደኞች ወደ መጀመሪያው ወደ ጌታው ይሄዱና አንተ ያ ይቅርታ ያደረክለት ባሪያ ዛሬ ይቅርታ ማድረግ ስላልቻለ ሌሎች ሰዎችን ያስጨንቃል ብለው ይነግሩታል። እና ይቅርታ ማድረግ አልቻለም፣ ሊምረው አልቻለም አንተ ምረህዋል፣ ነገር ግን እርሱ የሌላውን ሰው በደል የሌላውን ሰው ዕዳ ሊሰርዝ አልቻለም ብለው ይጠይቁታል። ይህንን ሀሳብ አንስተው ይነግሩታል። በመጨረሻም ታገሰኝ ያለውን ሰው መታገስ ስለከበደው ይህ ሰው ጌታው ይቆጣና እዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቀር ካላለ እንዲሁ ደግሞ የሰማይ አባቴ ያደርግባቸዋል ይለናል። እግዚአብሔር አምላካችን ወንድማችንን ይቅር ልንል ካልቻልን እኛን ይቅር እንደማይልን ቅዱሱ ቃል በግልጥ ያስተምረናል። ይህ ትምህርት ከባድ እንደሆነ ሳንረዳው ቀርተን አይደለም። ይህንን ትምህርት ለማስረዳት ስንሞክር ብዙዎቻችን ልባችን ውስጥ ያሉት የሰዎች በደል ከባድ እንደሆነ ሳንረዳ ቀርቶ አይደለም። በግሌ ለመጠየቅ እና እኔም ለመመለስ ይቅርታ ማድረግ የሚከብዱኝ በጣም በሕይወቴ ያሳለፍኳቸው ብዙ በደሎች አሉ። እኔም እንዲሁ ደግሞ የበደልኳቸው ሰዎች አሉ እና ከመሬት ተነስተን ይህንን የበደሉን ሰዎች ይቅር እንበላቸው፣ እንተወ ብለን ተነስተን ይቅር ማድረግ ከባድ እንደሆነ የማይታጣ እውነት ነው። ስለዚህ ይህንን ግን የምንማርበት ምክንያት ምንድን ነው ስንል፣ የሰማይ ቤታችንን ማዘጋጀት ከፈለግን ከእግዚአብሔር ጋር ያለን ግንኙነት እንዲቃና ከወደድን፣ እግዚአብሔር የወደደውን እንጂ እኛ የወደድነውን አናድርግም። እግዚአብሔር የፈቀደውን እንጂ እኛ ልባችን የሚያስደስታትን አናድርግም። እግዚአብሔር ምን ያስደስተዋል ስንል፣ ይቅር እንድንል ይቅርታ ማድረግን ያስደስተዋል። በዋናነት በሁለት ምክንያቶች ለሰዎች ይቅርታ ማድረግ ይከብደናል። የመጀመሪያው ምክንያት ለራሳችን ያለን ከፍ ያለ እይታ ነው። እኔ ልነካ አይገባኝም፣ እኔ ልገፋ አይገባኝም፣ እኔ ልጠየቅ አይገባኝም፣ እኔ ልከሰስ አይገባኝም የሚል እይታ ለራሳችን ካለን ሰዎች የሚያደርሱብንን በደል ይቅር ብለን ግንኙነታችን ማስቀጠል አንችልም። ስለዚህ ለራሳችን ያለን እይታ ከአፈር እንደተፈጠርን፣ ከሌሎች እንደማንሻል አድርገን ራሳችንን ከሁሉ የምናንስ ትሁት አድርገን ካየን የሚበድሉን ሰዎችን በሙሉ ይቅር ለማለት እንችላለን በምድር ላይ ጌታችን በተመላለሰበት በስጋ ወራት ምራቅ ተተፍቶበታል። በራሱ ላይ ሾህ ጉን ጉን አስገብተውበታል፣ ወግተውታል። ጎኑን ሰውነቱን አጎሳቁለው ገርፈውታል። ጌታችን ላይ ስድብን ቃል ተናግረዋል። እንኪያስ እኔ ማልሰደብ ማን? እንግዲያውንስ እኔ ማልዘለፍ፣ እኔ ማልነካ፣ እኔ ማልገፋ ማን? ማንም አይደለሁም። ስለዚህ ለራሳችንን ያለንን ጌታ በመጀመሪያ ልናስተካክለው በትክክለኛው መንገድ ልንቃኘው ይገባል። ሁለተኛው ይቅርታ ማድረግ የማንችልበት ምክንያት ደግሞ ለእግዚአብሔር ያለን ፍቅር ማነስ ነው። ይህ ነገር የሚያስረዳን እኛ ከእግዚአብሔር ጋር ያለን ፍቅር ባነሰ ቁጥር ለሰዎች የምናደርገው ምህረትና ይቅርታ እንዲሁም እየተገደበ ሄዳል። እግዚአብሔር ለእኛ ያደረገውን ይቅርታ በረሳን ልክ እኛም ለሰዎች ይቅርታን መስጠት ይከብደናል። ለሰዎች ይቅርታን የምንነፍገው እግዚአብሔር ለእኛ ያደረገውን ይቅርታ በረሳን ጊዜ ነው። አንዳንድ ጊዜ አስተውላችሁ ከሆነ እንዲህ እንላለን ይቅርታ አደርግ ይሆናል መልሼ ግን ከዛ ሰው ጋር ያለንን ግንኙነት አልቀጥልም እንላለን። ይቅርታ አደርግ ይሆናል ግን መልሼ ከዛ ሰው ጋር አልኖርም። ይቅርታ አደርግ ይሆናል ባለበት አልኖርም፣ በበላበት አልበላም፣ በጠጣበት አልጠጣም፣ በሄደበት አልሄድም እንላለን። ይህ የሚናገረው የእግዚአብሔርን ፍቅር አለመረዳታችንን። እንዴት ወንድማችን ብትሉ፣ መልሱ ምንድን ነው? እግዚአብሔር አምላካችን በአዳም ምክንያት ከሰው ልጆች ጋር የነበረውን ጥል በኋላኛው አዳም በጌታችን በኢየሱስ ክርስቶስ ሲያፈርሰው፣ እናንተ ልጆች እናንተ ሰዎች ከእናንተ ጋር ያለኝን በደል ትቻለሁ፣ በኃጢአታችሁ ምክንያት ከኔ ጋር የነበራችሁን የጥል ግድግዳ አፍርሻለሁ። ነገር ግን እንደ አዳም ወደ ነበራችሁበት ክብር አትመልሱም አላለን። ታርቀናል፣ ግን በምድር ላይ ሞታችሁ ትቀራላችሁ አላለንም። ይልቅስ ወንጌልን ሰጠን። ወንጌል ተስፋን ወለደችልን። ተስፋስ መንግስተ ሰማያት ነው። ለእኛ መንግስተ ሰማያት ደግሞ ክርስቶስ ነው። እግዚአብሔር አምላካችን ከአዳም የሚሻለውን ክብር ለእኛ ሰጠን። የልጅነትን ስልጣን ሰጠን። ይህ ክፍል የሚናገረው እግዚአብሔር ሲታረቅ እንኳን አዳም ከነበረው ክብር የተሻለ ክብር ለእኛ ሰጥቶ በአብቀኝ የእኛን ሥጋ እንዳስቀመጠው እኛም ደግሞ እርቅ ስናደርግ ከሰዎች ጋር የነበረውን በደል ረስተን ግንኙነታችንን እንደ አዲስ ልንጀምር እንደሚገባ ያስረዳናል። አሁን ደግሞ ይቅርታ ለማድረግ ምን ምን ማድረግ እንዳለብን እንመልከት። የመጀመሪያው የእግዚአብሔርን ምሕረት ካወቅን፣ የእግዚአብሔርን ቸርነት ከቀመስን፣ ይቅርታ ማድረግ ደግሞ ሲከብደን ምን ምን ማድረግ እንዳለብን ሁለት ነገሮችን ጠቁመን እንለፍ። የመጀመሪያው ነገር የሚሆነው የሰውየውን በደል ከሰውየው አሳንሶ ማየት ነው። ጥፋቱን ከሰውየው አስበልጦ አለ ማየት ይህ ምን ማለት ነው? ሰውየው ካደረሰብን፣ ሌላ ሰው ካደረሰብን ክፋት፣ ጥፋትና በደል ይልቅ ሰውየው ለእኛ ያለው ዋጋ ይበልጣልና የክፉ ጊዜዎቹን ሳይሆን የበጎ ጊዜዎቹን እያስታወስን ሰውየውን ይቅር ማለት። በደሉን ስናሳንስ፣ ሰውየውን ደግሞ ስናተልቅ፣ በዛ ውስጥ ምሕረትና ይቅርታን እናገኛለን። ይሄ ልብ ያለው ክርስቲያን፣ እውነተኛ ክርስቲያን ነው። ብዙ ጊዜ ጠላታችን ዲያብሎስ የሚያደርግብን ከባዱ ክፋት የወዳጆቻችንን በደል ከወዳጆቻችን ፍቅር አብልጦ ያሳየናል። ሁለተኛው ደግሞ እግዚአብሔር ለእኛ ይቅር ያለንን ኃጢአታችንን ማስታወስ ነው። የእግዚአብሔርን ምረት ማስታወስ ሌሎች ሰዎችን ይቅር የምንልበትን ልብ ይሰጠናል። እግዚአብሔር ምን ያህል ይቅር እንዳለን ስንመለከት፣ ኃጢአታችንን ምን ያህል እንደተሸከመ ስንመለከት ለሰዎች ይቅርታን መስጠት ቀላል ይሆንልናል። ስለዚህ የመጀመሪያው ነገር ምንድን ነው ስንባል፣ ጥፋቱን ከሰውየው አሳንሶ መመልከት። ሁለተኛ ደግሞ እግዚአብሔር ይቅር ያለንን ማስታወስ ይሆናል። እግዚአብሔር ምን ያህል ይቅር እንዳለን እናስታውስ። የእግዚአብሔር ምሕረት ምን ያህል ነው ስንል ራሱን እግዚአብሔርን ያክላል ተባብለናል በቀደሙት ትምህርቶቻችን። እግዚአብሔር አምላካችን በገዘፈች ምሕረቱ ይቅር ካልን እኛም እንዲሁ ደግሞ ይቅርታ ልናደርግ ይገባናል። ከላይ ከሰማይ የወረደችውን የእግዚአብሔር ፍቅር ወደ ጎናችን በገለጥንበት ልክ ነው እኛ እግዚአብሔርን መውደዳችንን ክርስቲያን መሆናችንን የምናረጋግጠው። ይቅርታ ማድረግ ደግሞ የማያካትታቸው ነገሮች እናንሳና ትምህርታችንን እናጠቃለን። የመጀመሪያው ይቅርታ ማድረግ በሰውየው ኃጢአትና በደል መተባበርን አያካትትም። ምን ማለት ነው? ሰዎች በእኛ ሕይወት ላይ የሚያደርጉትን ክፋት መቀበላችንን አያመላክትም። ይቅርታ ማድረጋችን ሰውየውን እንጂ ያጠፋውን ጥፋት ላይ መስማማታችንን አይናገርም። ስለዚህ ይቅርታ ስናደርግ ማለፍና ማቋረጥ የሌለብን ቀዩ መስመር ቢኖር ከኃጢአትና ዓለምን ከሚመስል ምግባር ክርስቶስን ከማይመስል ተግባር ጋር አለመተባበር ነው። የዚህ ግዴታ ለማንም ሰው የለበትም። ዓለማዊ ፍቃድንና ኃጢአትን ለማድረግ ከሰው ጋር ስለመተባበር አይደለም ይህ ይቅርታ የሚያስተምረን። ይህ ይቅርታ ይልቁንስ የሚናገረን መንፈሳዊ አንድነትን ስለመጠበቅ ነው። መጽሐፍ ደግሞ ሲያስረዳን ቢቻላችሁ ከሁሉ ጋር በሰላም ኑሩ ይለናል። ምን ማለት ነው? ቢቻላችሁ መንፈሳዊ ሕብረትና አንድነትን ጠብቁት እያልን ነው በዚህ ቃል ውስጥ ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ አይለንም። ልንስማማቸው የማንችላቸው በጣም ብዙ ሰዎች በሕይወታችን ይመጣሉ ይሄዳሉ። ነገር ግን ሰላማችንን እንድንጠብቅ ያውም ቢቻላችሁ ተብለን ታዘናል እና ይህ ትዕዛዝ የሚነግረን ከሰዎች ጋር ያለን ግንኙነት በመስማማት ላይ ሳይሆን በሰላም ላይ እንዲመሰረት ነው። ሰላማዊ ክርስቶስ ነው። ሰላምን የሚሰጥ ክርስቶስ መሀል የተመሰረተ ግንኙነትን ከሁሉ ሰው ጋር እንዲኖረን መጽሐፍ ያዘናል። ስለዚህ ይቅርታ ለማድረግ በመጀመሪያ ይቅር የተባለውን እንድናስታውስ፣ ለእኛ ያለን አመለካከት ዝቅ እንዲል ደግሞ እግዚአብሔር የሰጠንን ይቅርታ ያለመንፈግ መንፈግ ለብዙ ሰዎች እንድንሰጥ እግዚአብሔር ልባችንን ያቅናልን። የከበደንን ሸክም እግዚአብሔር ያራግፍልን። በልጅነታችን በወጣትነታችን የማንረሳውን በሕይወታችን ጠባሳ ያደረሱብንን ሰዎች ይቅር አልናቸው ማለት አጋንንትን እያስለቀስን መላይክትን እያስደሰትን እግዚአብሔርን በልቡ እያስደሰት ነው ነው ስለዚህ ለእግዚአብሔር ስንል ኃጢአታቸውን እንተውላቸዋለን። ከዛ ይልቅ እኛ ለእግዚአብሔር ስላለን ፍቅር ስንል ሰዎች ያደረሱብንን በደል እንተውላቸዋለን። ይቅርታ አድርጉ ይቅር በሉ በዚህ ትምህርታችን ሁላችንም ይቅርታን አድርገን በቀጣይ ሳምንት ደግሞ ስንገናኝ ስለሌላ ትምህርት እንነጋገራለን እግዚአብሔር አምላካችን ይቅር የምንልበትን ልብ ለእናንተም ለእኔ የሚስጠኝ እኔም የበደሉኝን ሰዎች ይቅር እንድል እግዚአብሔር ልቤን ያቅናልኝ ለእናንተም እንዲህ ይደረግላችሁ ይቅርታ ማድረግ ከቻላችሁ እና ለሰዎች ይቅርታን ከሰጣችሁ ደግሞ በመልእክታችን ስር ታጋሩናላችሁ ስለ አብሮነታችን እናመሰግናለን። የእግዚአብሔር አምላካችን ጸጋ ከሁላችን ጋር ጸንታ ትኑር። ስብሐት ለእግዚአብሔር። ይቆያል።